ብዙ አንገል ነው የፈታሁው ማለት ነው እና ማየት ይጠበቅብኛል። ስለዚህ ችግር የለውም ማለት አሁን ለምሳሌ ኦሪት ዘፍጥረት ምዕራፍ አንድ ቁጥር ሀያ ስድስት ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። አሁን ይህንንስ ስ እንዴት ትረዷል እንፍጠር ሲል ማለት ከዚህ የጋር ተያያዛል ወይስ እንዴት ነው የምታየው? አዎ ይህም ተመሳሳይ ነገር ነው። ምን አለ መሰለሽ ሲናገር ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ ላይ ምን አለ እግዚአብሔርም አለ እግዚአብሔር ምንድን ያለው ሰውን በመልካችን እንደ ምሳሌያችን እንፍጠር አለ አሁን ጥያቄው እንፍጠር የሚለው ቃል ልክ ቅድም እንደተባል ነው ሌት አስሜክ የሚል ወይ ደግሞ ናሽ ተብሎ የተናሽም ይሁን ብቻ እንደዚህ አይነት ቃል አለ በብራይስቲኛው ከዛ ምን ብሎ ያስቀምጠዋል ፈርስት ፐርሰን ኮመን ፕሉራል ብሎ ነው ያስቀመጠው ፈርስት ፐርሰን ኮመን ፕሉራል ተብሎ ነው የተቀመጠው አሁን ይህንን ቃል አጠቃቀም ስናየው ይህን ቃል አጠቃቀም መጀመሪያ የሂብሩ እነሱ ምን ብለው ነው የተረዱት የሚለውን ላሳይሽ እና ወደ ክርስቲያኒቲው እመጣለሁ እሺ አንዴ ታገሽኝ እና ማለት ነው ምን ይላል? ለምሳሌ ጀነሲስ 1 1 ላይ ጆናታን ታርጉ ምን ብሎ ተረጎመው የሚለውን ብታይ እዛው ላይ ማየው ጀነሲስ 1 26 ማለት ነው and the Lord said to the angels who ministered before him ማለት ለማን ያለው ለኤንጀልስ ነው ብሎ የተናገረው ነው ብሎ ያስቀመጠልን። ተግባባል? በሌላ ቦታ ላይም ብትመጪ እሺ፣ ሌላ እሺ። አሁን አንድ ምሳሌ ልስጥሽ። ለምሳሌ አምፕሊቲዩድ ለመሆኑ ማለት ነው መጽሐፈ ነገስት ምዕራፍ 12 ቁጥር 9 ላይ ተመሳሳይ ነገር ላሳይሽ እርሱም አለ አባትህ የጫኑብንን ቀንበር አቃልልን ለሚሉኝ ህዝብ እመልስላቸው ዘንድ የምትመክሩኝ ምንድን ነው አላቸው ይላል አማርኛው ሲያስቀምጠው ምንድነው ብሎ ያስቀምጠው እመልስላቸው ዘንድ የሚል ነገር ነው ያስቀምጠው እመልስላቸው ዘንድ ሂብሩ ምንድነው የሚለው ያው እዛ ጋ አንደኛ ነገስት ምዕራፍ 12 ቁጥር 9 ላይ ምንድነው የሚለው ይሄው ወናሲብ ተብሎ የተቀመጠው ኤንድ ሃው ሹድ ዊ ሃው ሹድ ዊ ተብሎ የተቀመጠውን ቃል ነው። እሱም ምንድነው ይኸው፣ ቅድም እንዳለ ፈርስት ፐርሰን ኮመን ሲንጉራል ሲንጉላር ለሚለው የሚለው ምንድነው ፕሉራል ተብሎ ነው የተቀመጠው። ፕሉራል ቃሉ ፕሉራል ነው፣ ወላኪን ግን የተጠቀመበት ለሲንጉላር ሰው ነው፣ አንድ ማንነት። እሱም አባትህና እሱም አባትህን የጫኑብንን ቀንበር ያቃልልን ለሚሉኝ አለ ህዝብ እመልስላቸው ዘንድ ሳይሆን ያለው እንመልስላቸው ዘንድ የሚል ነበር የተጠቀመው። ይህ አንድ ማንነት እመልስላቸው ማለት ሲጠበቅበት እንመልስላቸው ማለትን ታያለሽ። በተመሳሳይ መጻፈ ዜና ሁለተኛ ዜና ምዕራፍ 10 ቁጥር ዘጠኝ ላይ ምን እያለ ይናገራል? ተመሳሳይ ራሷን ቃል ይጠቀማታል። እሷም ምንድነች አንድ ፐርሰን ሆኖ ሳለ አማርኛው ላይ ሲያስቀምጡ ተመልስላቸው ዘንድ ብሎ ነው ያስቀመጠው። ዋይ ለምንድን ነው የቀየሩት እነሱ? ኤንድ ሃው ሹድ ዊ ተብሎ ነው የተቀመጠው የቀደመው አቃል ማለት ነው። ዋና ሴ የምትለው አቃል ከዛ ምንድነው ፈርስት ፐርሰን ኮመን ፕሉራል ነው የተቀመጠው ስለዚህ ምንድን ነው የሚያመለክተው ከተባለ ፕሉራል ኦፍ አምፕሊቲዩድ ነው ብሎ የተቀመጠው። ፕሉራል ኦፍ አምፕሊቲዩድ ሌት አስ ሜክ የሚለው ተግባባን። በምሳሌ እንኳን ላስረዳሽ ብልሽ፣ አንድ ምሳሌ ልስጠሽ ብልሽ፣ ለምሳሌ እኔ ረቂቅ እንጀራ ምናምን አንድ ላይ ቤዚ ምናምን ሆነን የሆነ ፒዛ ልንበላ ብንሄድ ያንም ፒዛ ለመብላት ምን እንላለን መሰለሽ? በቃ እኔ ጋበዝኳችሁ ማለት ነው። ኢንሻላ ደግሞ አንድ ቀን ሰልማችሁ ጋብዛቸዋለሁ እና እኔ ጋበዝኳችሁ እና መጥቼ በቃ እንክፈል በቃ ከፍለን እንክፈል እና እንውጣ ብዬ ብናገር ከፋዩን የሆኜ ሳለው፣ ግን እንክፈል ብዬ ተናገርኩኝ። ተግባባ። ስለዚህ አሁን ሶስተኛው ደግሞ አንዳንድ እስራኤላውያን ተርጓሚዎች ስናያቸው የተናገሩት ለማን ነው ለመላእክት ነው ለመላእክት ነው ብለው ነው ያስቀመጡት ለምሳሌ አንቺ ኦርቶዶክስ ነሽ ለምሳሌ የኦርቶዶክስ መጽሐፍ ላይ ብትሄጂ መጽሐፈ ኩፋሌ ላይ መጽሐፈ ኩፋሌ አንዴ ላሳይሽ እሱ ነው እሱን ላሳይሽ መጽሐፈ ኩፋሌ ወይኔ አረተ ተስተካከል እሺ ትሬኒቲ ወቹና አመጣች ምንድን ነው ድምጽ የሚደግመው ኦኬ አቡኪ ነው እንዴ ረባሽ አሁን የፈተህልኝ ከስነ ፈታት አንጻር ነው እንጂ ማለት ባይብሉ ላይ ካለው ከንት አንጻር አይደለም አለ። ያው ልመጣ ነው ባይብሉ ላይ መጣው ባይብሉ ላይ መጣ መጽሐፈ ኩፋሌ ላይ ምዕራፍ አራት ቁጥር አራት ላይ እግዚአብሔርም ለእኛ እንዲ ያለን አለ። ለማነውኛ ያለው ለእኛ አለ። ማን ያሉት እንደ እርሱ ያለ ረዳት እንፍጠርለት እንጂ አዳምን ብቻውን ይሆን ዘንድ አግባብ አይደለም አለ። ፈጣሪያችን እግዚአብሔር ማናቸው እንደሚሉት መላእክት አይሽ መላእክት ምን እያሉ ይናገራል እግዚአብሔርም ለእኛ እንዲህ አለን ምንድን ነው ያለው እንደ እርሱ ያለ ረዳት እንፍጠርለት እንጂ አዳም ብቻውን ይሆን ዘንድ አግባብ አይደለም አለ ፈጣሪያችን እግዚአብሔር ለማን ያለው ለእኛ ለእኛ አለ ስለዚህ እግዚአብሔር መላእክትን ያናገረ እንፍጠር እያለ ይናገር ነበር ማለት ነው። እግዚአብሔርም በአዳም እንቀልፍ መጣ አመጣበትና እሱም ተኛለ። አየሽ ረቂቅ መጻፈ ኩፋሌ ምራፍ አራት ቁጥር 4 ላይ ገብተሽ፣ ማለት ፈጣሪ እሱ ፈጣሪ ሆኖ ግን መላእክቶችን እንፍጠራ አለ ነው የሚለውን ነው እንትን ያልከለው አይደል? አዎ አዎ፣ እንደዛ ነው የሚለው መጻፉ። ቅድም ያሳየሁሽ ሊንግስቲካል የሆነ እይታውን እሱን እንደትማሪበት ነው ያሳየሁሽ። ሊንግስቲካል እይታዎች አሉ እራሱ ራሱን የቻለም አለ። አሁን ግን ሊትራሊ መጽሐፉ የሚናገረው ግን መላእክትን እያናገረ እንደሆነ ነው የሚናገረው ሊትራሊ። አሁን ፈጣሪ ራሱ ማለት ራሱ ፈጣሪ ሆኖ ግን መላእክቶችን እንፍጠር እንዳለ ነው እንትን ያልከው አይደል? አዎ ቁርአንም እንደዚህ ብሎ ነው የሚያስቀምጠው። ላሳይሽ ቁርአን ላይ ያው ላሳይሽ ቁርአን ላይ ምዕራፍ እንፍጠር ግን ሳይሆን ያለው ልፍጠር ብሎ ነው የተናገረው ቁርአኑ ላይ ልፍጠር ነው ያለው። ምዕራፍ 2 ቁጥር 30 ላይ አርሞት መጥቷል። ቁርአን ማለት ነው። ምን ብሎ ነው ያረመው ሲባል ምን አለ? ሙሐመድ ሆይ ጌታህ ለመላእክት አለ። ምንድን ነው ያለው? ላተልቅና ላሳይሽ ለሰይሽ ኦኬ። የት አለ? ያው ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም አላሁም ሰለ ወሰለም ዐላ ነቢይና ሙሐመድ ለመላእክት አለ። ለማን ለመላእክት? ለመላእክት። ምንድን ነው ያለው? አንይ እኔ በምድር ላይ ተተኪን አድራጊ ነኝ አለ አድራጊ ነኝ። ተተኪና አድራጊ ነኝ ማለት ያኔ ሰው ሳይፈጠር ሰውን ሊፈጠር እንደሆነ ነው የተናገረው። ያኔ ማለት ነው። መጀመሪያ ግን ሲያናገራቸው ምን ብሎ ነው ያናገራቸው? እኔ እፈጥራለሁ ብሎ ነው የተናገረው። ለብቻውን ሲናገር ግን አላህ እንፍጠር እያለ ለብቻውን ይናገራል። ግን ከሰዎች ጋር ሆኖ እንፍጠር እያለ አይናገርም አላህ። ተግባባን ወይ ደግሞ ከመላእክት ጋ ጋር ሆኖ እንፍጠር ብሎ አይናገርም አላህ። ባይብሉ ላይ ግን ስናይ እግዚአብሔርም ለኛ እንዲህ አለን። ምንድን ነው ያለው? እንደ እርሱ ያለ ረዳት እንፍጠርለት እንጂ አዳም ብቻውን ይሆን ዘንድ አግባብ አይደለም አለ። ፈጣሪያችን እግዚአብሔር ለማን ነው ያለው? ለኛ። ያው ለኛ ይላል። ስለዚህ እግዚአብሔር ለኛ ምንድን ነው ያላቸው? እንፍጠር አላቸው። ግልጽ ነው። ረቂቅ በነገራችን አይ ቢብሊካል አረዳድም ከፈለግሽ አለኝ። ቢብሊካል የሆነ አረዳድ ከፈለግሽም አለ። ለምሳሌ ኑ የሚለውን ነገር አይ ቲንክ ዘፍጥረት አስራ ዘፍጥረት ሰባት ትመስለኛል፣ አለ ባለሳሳት ሰባት ይመስለኛል። ዘፍጥረት አምስት ዘፍጥረት አምስት ሰባት አካባቢ የቱ ጋር ያገኘ ኑ ያለበት ማለት ነው። ቆይሽ ሌው ዚ ላይ በዛ ፋይል በዛ እሺ እሱ ላይም ክሊርሊ እንደዚህ አይነት ነገር ነው የሚያስቀምጠው። ክሊርሊ ማለት ነው ክሊርሊ ሶስት አስራ ሰባት ማቴዎስ ነው አንደኛ ቆሮንቶስ ጀነሲስ አስራ ዘጠኝ ሃያ አራት እሱ አይደለም ሶስት ሃያ ሁለት አይ ቲንክ እዚህ አካባቢ ይመስለኛል። እሺ ባቢሎን አስራ አንድ ሶስት ላይ ይኸውልሽ፣ ተመልከች። አሁን እዚህ ጋር ሲናገር ምን አለ መሰለሽ ኑ እያለ የተናገረበት የተናገርበት ማለት ነው ኑ አሁን እንዲህ አይነት ንግግሮች ኑ፣ እንምጣ፣ እንሂድ ምናምን የሚሉት ነገሮች እንፍጠር። ኤንአይቪ ስተዲ ባይብል ፉሊ ሪቨርስድ ኤዲሽን የሚለው ላይ በተመጪ ጀነሲስ 126ን አስመልክቶ ገጽ 11 ኛው ላይ ምን ይላል ተመልከች። 126 አስ የሚለው አወር የሚለው ኢን አወር እያለ የሚናገረው ጋድ ስፒክስ አስ ዘ ክሬተር ኪንግ አናውንሲንግ ሂዝ ክራውኒንግ እሱ መፍጠር እንደሚችል ታላቅነቱን እየተናገረ ነው። ወርክ ቱ ሜምበርስ ኦፍ ሂዝ ሄቪሊ ኮርት ለእነሱ ነው እየተናገረ ያለው። ለምሳሌ ዘፍጠ 322 ዘፍጠ 117 ኢሳያስ 68 ኦልሶ አንደኛ ነገስት ምዕራፍ 22 ቁጥር 19 እስከ 23 ጃብ 15 ከምዕራፍ 8 እያለ ጀርሚያ እና ያረገ መናገሩን የሚያሳይ እንጂ በራሱ ብዜት ሆኖ አይደለም ብሎን ያስቀምጠው። ተጎደበት ነው ወይ? ስልክ ገብቶበት ነው? ረቂቅ እስከሚመጣ በአማርኛ ቅድም ስትይ ስትነበርና ጥያቄ ልጠይቅሽ፣ ረቂቅ አለሽ። እሱማ ቆይ፣ ከእሱ ጋር ሊጨርስ እና ትቀጥላለሽ እኮ። እስከሚመጣ ነው። አይ እኔ አማርኛ ነው እንጂ ሌላ ነገር አይደለም። ለምሳሌ አሁን ሶስት ሰዎች ወደ ቤት ቢመጡ ምንድነው የምትዩ? መጡ ነው የምትዩ አይደለም? ረቂቅ በአማርኛ ነጣ አንድ ትልቅ ሰው ሲመጡ ምን? ረቂቅ በአማርኛ አንድ ትልቅ ሰው ሲመጡ ምንድነው የምትዩ? ለመጡ ከማክበር አንፃር፣ አዎ መጡ ይባላል በአማርኛ ማለት በቋንቋ ደረጃ ነው የሚለው ቃል ሶስትነትን አመልክቶ ነው ቢል፣ እንኳን ኮምፓውንድ ዋንን ነው ይላል። አሁን ስተቱ ምን እንደሆነ ወደፊትም ወደፊት እንዳትሸውጅበት የመለኮትን አንድነት ነው እኮ የሚያሳየው ሲል ከመለኮት አንጻር ነው የሚናገረው ገብቷልእሱ እንዳልሆነ ነው ማሳይሽ። ኢኻድ የሚለው ቃል እሱ እንዳልሆነ ነው ማሳይሽ ነው የሚያሳየው አንድ ፐርሰንት ብቻ መሆኑ ነው የሚያሳየው። ግን እንደዛ ነው ላሳይሽ። ኖ ኖ ኖ የመለኮት ሙሉ ለሙሉ የወልድም እንዲሁም የመንፈስ ቅዱስም ነው ማለት። የመለኮት ልጅነት አስተምሮቱ የለም እኮ ነው የምልሽ። ረቂቅ እሺ፣ እስኪ አንድ አስተምሮ ለምሳሌ አሁን ባይብል ላይ የትኛውን ጥቅስ ይዘሽ ነው? እሺ፣ ለምሳሌ መጽሐፈ ምሳሌ ላይ ካለ መውጣት ይችላል። መጽሐፈ ሰላሳ አራት ምሳሌ ላይ 33 ማለትሽ ነው። ኦኬ መጽሐፍ ምሳሌ እሺ፣ መጽሐፍ ምሳሌ እዮብ ነው ለማለት እሺ፣ ላውጣለሽ። በቃች እዮብ፣ እዮብ 33 አራት አይደለ? እንደዛ ነው የሚፈለግሽው ካልተሳሳት።